የምታምኑ አላየሁም አልሰማሁም። ኩርቱ አልነገርሽንም እንዳትል የምሬን ነው። አረብ ከምታምነው ቂቤ ፀሐይ ላይ አስቀምጣቸው ብታምኑ ይሻላቸዋል። ይሄ ቪዲዮ ለብዙ እህቶች እንዲደርስ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ አገራ። ቀጥታ ወደ ቪዲዮ አላየሁም አልሰማሁም። ኩርቱ አልነገርሽንም እንዳትልም የምሬን ነው። አረብ ከምታምነው ቂቤጽ ፀሐይ ላይ አያስቀምጣችሁ ብታምኑ ይሻላችኋል። የቪዲዮ ለብዙ እህቶች እንዲደርስ ሼር፣ ሰብስክራይብ ላይክ አረብ ቤት ሀያ ዓመት ሰላሳ ዓመትም አንቺ ሰራተኛና ሰራተኛ ብቻ ነሽ። መዳም ልታሽቃብጥ አንቺ ልጄ ነሽ፣ አንቺ እንደ ቤተሰብ ነሽ፣ አንቺ እንደ እህቴ ነሽ ምናምን ልትላችሁ፣ ልታሽቋልጣችሁ፣ ልታሽቃብጣችሁ ትችላላችሁ ማለት ነው። ግን እናንተ መንገዳችሁን በሚገርም ሁኔታ ትረሳላችሁ። ያን ማለት ነው። እነሱ ፊት ሲሰጧችሁ እንትን የሰጧችሁ ይመስላችኋል ማለት ነው። በቃ እንደውም የገዛ ያገራችሁ ልጆችን እንኳን አሳልፋችሁ ትስቃላችሁ፣ ለመዳሞች በጣም በርካታ እህቶች ስላላችሁ ነው ማለት ነው። እናንተ ላይ የዞሩባችሁ ቀን በሚገርም ሁኔታ አሽቀንጥረው ነው የሚጥሏችሁ። ይሄ እውነታው ነው። እውነታው ነው የምነግራችሁ ሳልቀንስ ሳልጨምር ማለት ነው። አረብ ቤት ስትኖሩ ተጠንቅቃችሁ ሰራተኛነታችሁን ሳትረሱ ደሞዛችሁን በየጊዜ ተቀብላችሁ ጎተታችሁን የልብሳችሁን ልብሳችሁን በቃ እዛ ቤት አስር ዓመት ተቀምጫለ እንደ ቤቴ ነው ምናምን አረቦች በቅጽበት ነው የሚቀየሩት በሚገርም ሁኔታ ማለት ነው የምር ቀጠሮ ራሱ የለውም የነሱ መቀያየር ማለት ነው አረብ ቤት መሰሩ በጣም ተጠንቀቁ እንደውም እናንተ እነሱ ፊት ሲሰጧችሁ ሰራተኛ አሳልፋችሁ ይሰጣላችሁ ደማችሁ የሀገራችሁ ልጆችም ማለት ነው እቺ ምንድነው የተከሰተባት መሰላችሁ ስድስት ዓመት ቤት ዋሰርታለች እንግዲህ ኦኬ ስድስት ዓመት ከስድስት ዓመት በኋላ በቅጽበት ሴትዮ ተቀይራ ምን አደረገቻት ልጅቷ የወንድ ፊዚካል አላት እንግዲህ ስድስት ዓመት ሙሉ ያልታየትን ዛሬ ታያት ማለት ነው ምን ታደርጋታለች የሚፈትሽዋሉ ሳውዲ አረቢያ ላይ ስፔሻሊ በጣም ተጠንቋቋቸው እነሱ ሰዎች ብራችሁ ራሱ ሊዘርፋችሁ ይችላሉ አንዳንድ አረቦች ሲዞሩባችሁ ቀጥታ እነሱ ጋር ደውለው ነው ፈትሹልኝ ብለው ያመጧቸዋል ማለት ነው እና ምን ታደረጋታለች ተፈተሽ ተፈተሽ፣ አንቺም ወንድ ትሆኛለሽ ብላ እንግዲህ ሴት ናት። አስቡት፣ ስድስት ዓመት ድረስ ያልተባለችውን ማለት ነው አንቺ ምናልባት ወንድ ሸከኮች በቃ ወንድ መሰልሽኝ ምናም ግዴታ መታየት አለብሽ ብላ ፈታሾች አስመጥታ አስፈተሸቻት። ራቆቷ ማለት ነው ልጅቷ እንዴት እንደጭሆች አይቷችኋል ሁላችሁ ማለት ነው። የምሬ እኮ ነው የምላቸው። ከዚህ ምንድን ነው የምንማራው? እኔ ሁሌም እናገራለሁ። ያላየውትን ነገር አይደለም እኮ በየጉርቡ የማየው ነገር ስላለ ነው የምርን እኮ ነው ሙላችሁ። ሰራተኛ የሚያሰቃዩት አያለው ያለው ይሄ ብዙ ነገር ያለው ሰማለው ማለት ነው። እና ተጠንቀቁ። አረቦችን በጭራሽ አትመኗቸው። ምንም ሲስቁላችሁ፣ ምንም ሲሏቸው እናንተ ልባችሁን ለአረቦች እንዳሰጡ። የምሬን ነው ሙላችሁ፣ ልባችሁን በጭራሽ ለአረቦች እንዳሰጡ። አስፈላጊ አደለም። በቃ እነሱ ምናችንም አይደለም። እኛ ሰርተን ለመለወጥ ብቻ ነው እነሱ ቤት ተቀጥረን እየሰራን ያለ ነው ገባችሁ ተመልክታችሁ ከሆነ ከእነሱ ጋር በጣም ፔስት በምትሆኑበት ሰዓት ደሞዝ አይሰጧችሁ እንደ ልጅ ነሽ እያሉ ያታልሏችኋል እናንተ የእነሱ ልጅ በሚገርም ሁኔታ አይደላችሁ ለምንድን ነው ሀያ አራት ሰዓት የሚያሰሯችሁ የእነሱ ልጅ ከሆናችሁ አታርፊም ልጆቹ እኮ የአረብ ሴቶች እኮ የሆነ ነገር ካነሱ እራሱ አረታይታይታይታ የሚሉት ሰራተኛ ታነሳለች ነው የሚሉት አንቺ ምናልባት ሀቢብቲ ምናምን ልትባይ ትቻለሽ ፊት ለፊት ከኋላ ግን ከዳምቲ ነው የምትባይ። ይህንን መርሳት የለባችሁ። ይበር እኔ በከዳምነቴ አፍሬ አላቅም። ሐምዲላ ረቢ ላለሚን የሚያሳፍርም ነገር አይደለም። ሰርቶ መብላት እንደ ሰርቶ መብላት የሚያኮራ ነገር የለም። ግን ይሄ ሁሉ የምናገረው ለምንድን ነው አረቦችን እንዳታመኑ በቃ፣ አትመኑ፣ ይቅርባችሁ። ባለፈው አንድ ቪዲዮ ያሳይቻችሁ ነበረ? ኦኬ አንድ ቪዲዮ ያሳየኋችሁ፣ ምንድን ነው ልጅቷ ቲክታክ ላይ አምጥታት ልጅቷ እንግዲህ ተገዳ ነው የሚሆነው፣ በእርግጠኝነት አላውቅም። አንቺ እኮ እንደ ቤተሰብ ነች፣ እንደ ፋሚሊ ነች። ስለዚህ በኢየሱስ ወር ሰጭኛለች ብላኛለች ብላ ሴትዮ ተናገረች ማለት ነው። አረቦች ጋር አትሳፈጡ። ደሞዛቸው እንኳን እኔ ተብዬ ሳልባል ነው ደሞዝ የምጠይቀው አሁን ላይ፣ ምክንያቱም ካሳለፍኩት ነገር በጣም ተምሬያለሁ። ብልጥ ሰው ከሰው ይማራል። እህቶቻችሁ ላይ የሚደርሰውን ግፍ እያያችሁ እንዴት ነው እናንተ አረብን ማመን የምትችሉት እንዴት? ይዋጥላቸዋል? የምር ነው እኮ ደግሞ ሲጀመር የሀገራችን ረብሻ የሀገራችን ሕግ ምናምን በአሁኑ ሰዓት ሶሻል ሚዲያ ላይ ስላወቁት የእኛን ችግር የኢትዮጵያን ውድቀት እንትን በማድረግ በመደገፍ ብር የማይሰጧሉ ወንድሞቻችን። አሁን በረሃ የሚሰሩ ወንዶች በጣም የሚበሉ እያስፈራሯቸው የሚበሉ ወንዶች ራሱ አሉ። ወንዶች ራሱ በረሃ ላይ የሚሰሩ ወንዶች ራሱ ተጠንቀቁ ሁለት ወር አንድ ወር ደሞዛችሁ፣ ሶስት ወር ካልተሰጣችሁ አትስሩ። ስራችሁን አቆማችሁ በረካሽ ደመወዝ በየወሩ የሚሰጣችሁን ሰው ፈልጋችሁ ስሩ። ስራ ልታጡ ትችላላችሁ። እዛ ጋር መስራታችሁ ምንድን ነው ዋጋው? ምንድን ነው ፋይዳው? እናንተ የሰራችሁበትን ገንዘብ በስነስርዓት ካላገኛችሁ ማለት ነው። ሴቶቹን ሁላችሁ ተጠንቀቁ። አረብ አትመኑ። አረብ ማመን ቅቤ ፀሐይ ላይ አስቀምጦ ማመን ማለት ነው ማመን ይሻለኛል። እነሱን ከማመን ቅቤ ፀሐይ ላይ እንግዲህ ቅቤ አይቀልጥም ብዬ ማባምን ይሻለኝ፣ ውሸቱን ማለት ነው። እውነቴን ነው የምላችሁ። አስባችኋል። እንግዲህ ሰው እንዴት ስድስት ዓመት የሰራውን ሰው በቅጽበት ተቀይሮ ገላዋን አምጥታ ታስፈትሻታለች። ሴት ልጅ ናት። ሳውዲ አረቢያ በጣም ከባድ ነው። ሴት ልጅ የምሬን ነው። ምን እንዳረጋቻት ተመልክታችኋል። ከዚህ ቀደምም ነገራችኋል። እንደ ልጄ ነሽ እንደ ቤተሰቤ ነሽ እያሉ ብርሽን ወንድሞች ሁላ እንዳታምኝ ተብላ፣ አንድ ኢትዮጵያውያት ቤተሰቦችሽ ራሱ እንዳታምኝ ብለዋት፣ እሷም አምና ብር እነሱ ላይ እያስቀመጠች መጨረሻ ላይ ምን አረጓት? አምስት መቶ ድህራም ሰጥተው ዱባይ እጂ ነገ መጥን ወረቀትሽን እንጨርስትልሻለን ብርሽን በስነ ስርዓት አስፈርመን እንሰጥሻለን ብለው ዱባይ ሄዳ እቺ ልጅ በሁለተኛው ቀን ኤምባሲ ስጠብቅ አይመጡ፣ ስጠብቅ አይመጡ። ከዛ በኋላ ግራ ሲገባት ኤምባሲ ሄደች። ኤምባሲ ስትሄድ ምን ተደረገች? ኤምባሲ ስትሄድ ኤምባሲዎች ራሱ ገፍትረው ነው ያወጡ። ተናደውባት ማለት፣ ለምን እንዴት ሁለት ዓመት የሰራችበትን ገንዘብ እነሱን አምናት ታወጣች። እነሱ መጥተው ወረቀቴን ያስደርሱልኛል ብላ እንዴት አመነች ሲታይ ብሎክ አርጓታል። እንደጠፋች ሰውዬ ጠፍታለች ብሎ ብሎክ አርጓታል። አያቸው ደሉ እነዚህን ነገራቶች እነሱ ጋር ገንዘብ አያስቀምጡም። እንደኛ አይደሉም። እነሱ እንደኛ አማና አያቁም። ሁለተኛ ደግሞ ገንዘብ ሀያ ሺ ሰላሳ ሺ ያለው የሚከፈላቸው ለነገ አይሉም። አገኙም መብላት፣ አገኙም መጠጣት፣ መዞር፣ መልበስ፣ መጨፈር፣ ማጌጥ፣ ሽቶ መግዛት ምናምን የሚያውቁት ከዛ ውጭ የሚያውቁት ነገር የለም። በቤት ኪራይ እየኖሩ እንኳን ነገ ከቤት ኪራይ ልውጣ አይሉም። ስለዚህ ከእናንተ የተሻለው አይደሉም እነሱ ለማለት ፈልጌ ነው። ባታምኗቸው፣ በጣም ደስ ይለኛል። የምር ያመኛለን እነሱ አሁን አንዳንድ እህቶች ደግሞ አንዳንድ ኢትዮጵያኖች ቀድሞ የገቡ ኢትዮጵያኖች ትንሽ ፊት ስሰጣቸው በቃ እንት ቤቱ በሙሉ ከነ ባለቤቱ የተሰጣቸው የሚመስላቸው እና የገዛ ሀገራቸው እህቶቻቸው የሚበድሉ አሉ ማለት ነው። ተጠንቀቁ በጣም በጣም በጣም በጣም በጣም ተጠንቀቁ ማለት ነው። ወላሂ ይሄን ነው የምላችሁ። የነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እወዳችኋለሁ። በቀጣይ ቪዲዮ ደግሞ በአሪፍ ነገር እንገናኛለን። ኢንሻላህ በአስተማሪ ነገር እኔ ለእናንተ ይጠቅማል እናንተ እናንተን ይለውጣል ብዬ የማስባቸውን ነገር ይዤ የምመጣው ማለት ነው። የምሬን ነው። ስለዚህ እስከ መጨረሻው ቪዲዮ ስለተከታተላችሁ ስላዳመጣችሁኝ፣ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንደፍርስ ወዶች ሰሞኑ እያደረጋችሁ አይደለም። ግዴታ ኔ ማለት የለብኝም። አስተማሪ ቪዲዮ እንደሆነ ካወቃችሁ በታ ላይክ እና ሼር